ምዕራፍ 24 አብርሃምም ሸመገለ፣ ዘመኑም አለፈ። እግዚአብሔርም አብርሃምን በሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን በእጄ ላይ አድርግ። እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ለይስሐቅ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ ነገር ግን ወደ ተወለድኩበት ወደ ሀገሬና ወደ ተወላጆች ሂድ ለልጄ ለይስሐቅ ከዚያ ሚስት አምጣለት ሎሌውም ሴቲቱ ምናልባት ወደዚህ ሀገር ከእኔ ጋር ለመምጣት ባትወድስ ልጅህን ወደ መጣህበት ሀገር ልመልሰውን? አለው። አብርሃምም አለው፣ ልጅህን ወደዚያ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድኩባት ምድር ያወጣኝ ይህችን ምድር ለአንተና ለዘርህ እሰጠሃለሁ ብሎ የነገረኝና የማለልኝ የሰማይ እናም የምድር አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል። ከዚያም ለልጄ ሚስትን ትወስዳለህ። ሴቲቱም ከአንተ ጋር ወደዚህ ምድር ለመምጣት ባትፈቅድ፣ አንተ ከዚህ መሃላ ንጹህ ነህ። ልጄን ግን ወደዚያ እንዳትመልሰው ተጠንቀቅ። ሎሌውም በጌታው በአብርሃም እጅ ላይ እጁን አደረገ፣ ስለዚሁም ነገር ማለለት። ሎሌውም ከጌታው ግመሎች መካከል ዐሥር ግመሎችን ወስዶ ከጌታው ዕቃ መልካም መልካሙን ይዞ ተነሳ። ተነሥቶም ወደ ሶሪያ ወንዞች መካከል ወደ ናኮር ከተማ ሄደ። ሲመሽም ውሃ ቀጂዎች ውሃ ሊቀዱ በሚመጡበት ጊዜ ከከተማይቱ ውጪ በውሃ ጉድጓድ አጠገብ ግመሎቹን አሳረፈ። እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እማልድሃለው፣ መንገዴን ዛሬ በፊቴ አቅናልኝ፣ ለጌታዬም ለአብርሃም ምሕረትን አድርግ። እነሆ በውሃው ጉድጓድ አጠገብ ቆም ያለው የከተማዋ ሰዎች ሴቶች ልጆችም ውሃውን ሊቀዱ ይወጣሉ። እንስራሽን አዘንብለሽ ውሃ ጠጭኝ የምላት እርሷም አንተ ጠጣ ግመሎችህን ደግሞ እስኪረኩ ውሃ አጠጣለሁ የምትለኝ ድንግል እርሷ ለባሪያህ ለይስሐቅ ያዘጋጀሃት ትሁን። በዚህም ለጌታዬ ለአብርሃም ምረትን እንዳደረክ አውቃለሁ። እንደዚህ በልቡ ያሰበውን መናገሩን ሳይፈጽም እንዲህ ሆነ። የአብርሃም ወንድም የናኮር ሚስት የሚልካ ልጅ የባቱኤል ሴት ልጅ ርብቃ እነሆ መጣች። እንስራዋንም በጫንቋ ተሸክማ ነበር። በብላቴናይቱ መልኳ እጅግ ያማረ ወንድ የማታውቅ ድንግል ነበረች። ወደ ውሃው ጉድጓድም ወረደች፣ ውሃም ቀዳች፣ እንስራዋንም ሞልታ ወጣች። ያም ሰው ሊገናኛት ሮጠና፣ ከእንስራሽ ጥቂቷ ጠጭኝ አላት። እርሷም ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን ከጫንቋ በእጇ አውርዳ እስኪረካ ጠጣችው። እርሱንም ካጠጣች በኋላ ለግመሎች አለች፣ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለው አለች። ፈጥናም ውሃውን ከእንስራዋ በማጠጫው ውስጥ ገለበጠች፣ ደግሞም ልትቀዳ ወደ ጉድጓዱ ሮጠች። ለግመሎቹም ውሃ ሁሉ ውሃ ቀዳች። ሰውየውም ትክ ብሎ ይመለከታት ነበር። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ዝም አለ። ግመሎቹም ከጠጡ በኋላ እንዲሆነ ሰውየው አንዳንድ ወቄት የሚመዝን የወርቅ ጉትቻ ለእጆቿም አስር ወቄት የሚመዝን ጥንድ የወርቅ አምባር አወጣ። ጠርቶም እንዲህ አላት፦ አንቺ የማን ልጅ ነሽ? በአባትሽ ቤት የምናድርበት ስፍራ እንዳለ እስኪ ንገሪ። እንዲህ አለችው፣ እኔ ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ። በእኛ ዘንድ ለግመሎች ሳርና ገለባ የሚበቃ ያህል አለ፣ ማደሪያም አለን። ሰውየውም ደስ አለው፣ ለእግዚአብሔርም ሰገደ። እንዲህም አለ ቸርነቱንና እውነቱን ከጌታዬ ያላራቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን። ለእኔም ወደ ጌታዬ ወደ አብርሃም ወንድም ቤት መንገዴን አቀናልኝ። ብላቴናይቱም ሮጠች፣ ለእናቷም ቤት ይህን ሁሉ ነገር ተናገረች። ለርብቃም ስሙ ላባ የተባለ ወንድም ነበራት። ላባም ወደ ውጪ ወደ ውሃው ጉድጓድ ወደ ሰውየው ሮጠ። ጉትቻውንና አምባሮቹን በእህቱ እጅ ባየ ጊዜ፣ የእህቱንም የርብቃን ነገር ያ ሰው እንዲህ አለኝ ያለችውን በሰማ ጊዜ፣ እርሱ ወደዚያ ሰው መጣ። እነሆ በውሃው ጉድጓድ አጠገብ ከግመሎቹ ዘንድ ቆሞ ነበር። እርሱም አለው፦ አንተ የእግዚአብሔር ብሩክ ግባ፣ ስለምን አንተ በውጭ ቆመሃል? እኛም ቤትን ለግመሎችህም ማደሪያን አዘጋጅተናል። ሰውየውም ወደ ቤት ገባ፣ ግመሎቹንም አራገፈ። ለግመሎቹም ሳር ገለባ አቀረቡላቸው። እግሩን ይታጠብ ዘንድ ውሃ መጡለት፣ ከእርሱ ጋር ላሉ ሰዎችም አመጡላቸው። ይበላም ዘንድ እንጀራን አቀረቡለት። እርሱ ግን ነገሬን እስክናገር ድረስ አልበላም አለ። እነርሱም ተናገር አሉት። እርሱም አለ፣ እኔ የአብርሃም ሎሌ ነኝ። እግዚአብሔርም ጌታዬን እጅግ ባረከው አገነነውም። ላሞችንና በጎችን ወርቅንና ብርን ወንዶች ባሪያዎችንና ሴቶች ባሪያዎችን ግመሎችንና አህዮችንም ሰጠው። የጌታዬ የአብርሃም ሚስት ሳራም በርጅኗ ለጌታዬ ወንድ ልጅን ወለደች። የነበረውንም ሁሉ ሰጠው። ጌታዬ እንዲህ ሲል አማለኝ፣ እኔ ካለውበት አገር ከከናናውያን ሴቶች ልጆች ለልጄ ሚስትን አትውሰድ። ነገር ግን ወደ አባቴ ቤት ወደ ወገኔው ሂድ፣ ለልጄ ከዚያ ሚስትን ውሰድለት። ጌታዬንም ሴቲቱ ምናልባት ከኔ ጋር መምጣትን ባትፈቅድስ አልኩት። እርሱም አለኝ፣ አካሄዴን በፊቱ ያደረግሁለት እግዚአብሔር መልአኩን ከአንተ ጋር ይልካል፣ መንገድህንም ያቀናል። ለልጄም ከወገኖቼ ከአባቴም ቤት ሚስትን ትወስዳለህ። የዚያን ጊዜ ከመሐል ላይ ንጹሕ ትሆናለህ። ወደ ዘመዶች ሄደ፣ እነርሱ ባይሰጡ ከማልሁልህ መሐላ ንጹሕ ትሆናለህ። ዛሬም ወደ ውሃ ጉድጓድ ወጥ መጣሁ፣ እንዲህም አልሁኝ፣ የጌታዬ አብርሃም አምላክ እግዚአብሔር ሆይ፣ ዛሬ የሚሄድበትን መንገዴን ብታቀናልኝ፣ እነሆ እኔ በውሃ ጒድጓድ አጠገብ ቆም ያለው፣ የከተማዋ ሰዎች ሴቶች ልጆችም ውሃን ሊቀዱ ይወጣሉ። ጥቂትዋ ከእንስራ ሻጠጭኝ ስላት፣ እርሷም አንተ ጠጣ፣ ደግሞም ለግመሎች እቀዳለሁ የምትለኝ ድንግል፣ እግዚአብሔር ለጌታዬ ልጅ ለባሪያዬ ለይስሐቅ ያዘጋጃት ሚስት እርሷ ትሁን። በዚህም ለጌታዬ ምሕረትን እንዳደረግ አውቃለሁ። እኔም በልቤ ያሰብኩትን ሳልፈጽም እንዲህ ሆነ። ያን ጊዜ ርብቃ እንስራዋን በትከሻዋ ተሸክማ ወጣች፣ ወደ ምንጭም ወርዳ ውሃ ቀዳች። እኔም እስቲ ውሃ አጠጪኝ አልኳት። ፈጥናም እንስራዋን ከትከሻዋ ላይ አወረደችና አንተ ጠጣ፣ ግመሎችን ደግሞ አጠጣለሁ አለችኝ። እኔም ጠጣው ግመሎችንም ደግሞ አጠጣች። እኔም አንቺ የማን ልጅ ነሽ ንገሪኝ ብዬ ጠየቅኳት። እርሷም ሚልካ የወለደችለት የናኮር ልጅ የባቱኤል ልጅ ነኝ አለች። ይህንም ነገር ከአንደ በቷ በሰማው ጊዜ እጅግ ደስ አሰኘች። ለጆሮዎቿ ጉትቻዎችን ለእጆቿም አንባሮችን አድርጌ አስጌጥኳት። ደስ ባሰኘችኝም ጊዜ ለእግዚአብሔር ሰገድኩ። የጌታዬን የወንድሙን ልጅ ለልጁ ወስድ ዘንድ በቀና መንገድ የመራኝን የጌታዬን የአብርሃምን አምላክ እግዚአብሔርን አመሰገንኩ። አሁንም ቸርነትና እውነትን ለጌታዬ ትሠሩ እንደሆነ ንገሩኝ፤ ይህም ባይሆን ንገሩኝ፣ ወደ ቀኝ ወይም ወደ ግራ እመለስ ዘንድ። ባቶኤልና ላባም መለሱ እንዲህም አሉ። ነገሩ ከእግዚአብሔር ዘንድ መጥቶአል። ክፉ ወይም በጎ ልንመልስልህ አንችልም። ርብቃ እነኋት፣ በፊት ናት፣ ይዛሃት ሂድ፣ እግዚአብሔር እንደ ተናገረ ለጌታ ልጅ ሚስት ትሁን። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌውም የብርና የወርቅ ጌጥ ልብስም አወጣ፣ ለርብቃም ሰጣት። ዳግመኛም ለአባቷና ለእናቷ እጅ መንሻ ሰጣቸው። ከዚህም ሁሉ በኋላ እርሱ ከእርሱ ጋር ያሉትም በሉ፣ ጠጡ፣ በዚያም አደሩ። በማለዳም ተነሥቶ ወደ ጌታዬ ሄድ ዘንድ አሰናብቱኝ አላቸው። አባቷ እናቷና ወንድሟ ብላቴናዪቱ አስር ቀን ያህል እንኳ በእኛ ዘንድ ትቀመጥ፣ ከዚያ በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኝ ሳለ አታዘግዩኝ፣ ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናዪቱን እንጥራና ከአፏ እንጠይቅ አሉት። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን? አሏት እርሷም አሁን እሄዳለሁ አለች። እህታቸውንም ርብቃንም ሞግዚቷንም ከገንዘብ ጋር የአብርሃምን ሎሌዎች ሰዎቹንም አሰናበቷቸው። እህታቸው ርብቃንም መረቋት፣ አንቺ እህታችን እልፍ አላፉኝ ዘርሽም የጠላት ሀገሮችን ይውረስ አሏት። ርብቃም ተነሳች ደንገጥሮቿም በግመሎቿ ላይ ተቀምጠው ከሰውየው ጋር አብረው ሄዱ። ሎሌውም እርብቃን ተቀብሎ ሄደ። ይስሐቅም ካዘቅተ ራኢ በኩል ወደ ምድረ በዳ ይመለከት ነበር። በአዜብ በኩል ባለው ምድር ተቀምጦም ነበር። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር። ዐይኖቹንም አቀና። እነሆ ግመሎች ሲመጡ አየ። ርብቃም ዐይኖቿን አቀናች ይሳቅንም አየች ከግመልም ወረደች። ሎሌውንም ሊቀበለን በሜዳ የሚመጣ ይህ ሰው ማነው? አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷም ቀጸላዋን ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይስሐቅ ነገረው። ይስሐቅም ወደ እናቱ ቤት ገባ፣ ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳት። ይስሐቅም ስለ እናቱ ስለ ሣራ ተጽናና።